ቢስሚላሂ ወበረካቱሁ እንዴት ናችሁ? ሰላም ናችሁ? የቻናላችን ቤተሰቦች ባላችሁበት ሰላማችሁ ብዙ ትረፈፍ ይበልል እያልኩኝ ይሄው እነሆ በአዲስ ቪዲዮ መጥተናል። ሰሞኑን ጠፍተናል። የጠፋንበት ምክንያት ኢንሻላህ ምነግራት ይሆናል። እኔ ላይ የደረሰ ወላሂ፣ እኔ ላይ የደረሰ ለጠላቴ ቢቢቢ ሶሪ

ሰሞኑ ጠፋ ብለናል። የጠፋንበት ምክንያት ለጠላቴም አልመኝም። ወላሂ ለአዚም ነው የምላችሁ። እንሻላ አንጠፋም ካሁን በኋላ። ከድንገተኛ በሽታ ከድንገተኛ ህመም ከድንገተኛ ሞት አላህ ይጠብቃችሁ ይጠብቀን። አላሁማ አሚን። አንተ መላጠ ዘርበን እና እና ውዶች የጠፋሁበት ምክንያት ያው ታውቃላችሁ። እንዲያው ባላ ኮመንት ጻፉልኝ። ግን አሁን አልሐምዱሊላህ ደህና ነኝ። ሽኩላላ ይገባው ግን እስቲ እኔ ተጠቂምበት ድኛ ያለው የምትሉ ሰዎች ካላችሁ ኮመንት ጻፉልኝ። እች ቪዲዮ ላይክ አድርጓት ሰው ላይ እንደልትወጣ ገዛኩም አላሄር እንሻላ አንጠፋም። ዘና ፈታ በሚያደርግ ቪዲዮ እንመጣለን። ወላ ላዚም አንዳንድ ዘና ፈታ የሚያደርጉ ቪዲዮዎች ወላይ በጣም ከብዙ ነገር ጭንቅ ያወጣቸዋል። ያ ወላይ ነጃ እርጉዝ እየነበር ጊዜ በጣም ያመኛል። ሴትዮዋ ትንሽ ምናምናትና ቪዲዮ ምናምን ትች የሚያስቅ ቪዲዮ ሳይ እረሳለሁ ሁሉ ነገር ማለት ነው። እና ኢንሻአላ ዘና ፈታ በሚል ቪዲዮዎች እንመጣላችኋለን። ወደ ጉዳይ ስገባላችሁ ጥርስ ሕመም ወላሂ ለጠላት ያልመኝ። ሰሞኑን የጠፋንበት ጥርሴ ስለሚያመኝ ነው። እዚህ ድዴን በአህመድ ልጄ በሱን የመጣብኝ፣ እሱ እንደወለድኩ ነው ሕመሙ የመጣብኝ እና በጣም ስላልቻልኩኝ እጅ አስወጣሁት። ካስወጣሁት በኋላም በጣም ያ ያወጣሁት ቦታ ያወጣሁት ቦታ ጥርሱ የወጣ ቦታ ያ ስጋው ነው የሚያመኝ። ስጋውስ ባለ ኮመንት ጻፉልኝ፣ የምታውቁ ነገር ካለ ኮመንት ጻፉልኝ። እና ስጋው ነው የሚያመኝ። ወላሂ ፋርማሲ ያልገዛሁት መድኃኒት አይነት የለም። አኪምቤ ደግሞ ሆነን ፈራሁ። ያወጡ ተሌላ ያወጣሉ ብዬ ፈራሁ። ላኪምቤ ለምን አኪምቤ ላተይ መልትሉ እንት ትችላላችሁ። ፈራሁ ድጋሚ ሌላ ካወጡ ብዬ እንዴ ጥርሴን ሊጨርሱት ነው እንዴ? ጭራሽ ባሰብ ምን የባሰ ያመመኝ ወላሂ። ኧረ ጥርስ በሽታ ወላሂ ለጠላት እራሱን አልመኝም። በጣም ከባድ በሽታ ነው ወላሂ ላዚም

እዚህ እዚህ ጋ ይሄ እንደዚህ ይሄ እኔ ከሚያመኝ ቦታ ይሄ እዚህ ጋ እንደዚህ ይሰነጥቀኛል። እዚህ መላሴ እዚህ ጋ ቁስም ይላል የጥርሱ ስሜት ሁሉም ነገር ነው ማለት። ሱብሃንአላህ። ወላይ ላዝ እና ባለ ኮመንት መጣቁ ነው። እስቲ እኔም እንደዚህ አሞኝ ድኛለሁ የምትሉ ሰው ካለ ኮመንት ጻፍ። ግን ያልመቆፈ ነው። በስተመጨረሻ ግን ገና ያደረገኝ ንገራችሁ። በፊት አንዳንድ ቀን ረጃሉ ነው የሚሰራ። እኔ ያለው መሰራው ረጃሉ ጠዋት ተማታረን ስራም የሚገባው አልነበረም ነበረና እስቲ ሊመክሮ ብዬ ደግሞ ስደውልለት ኔትወርክ አይሰራም። ለጣል ጠይቆም ደው ብዙ ማላጨናን ቆም እሱ አንድ ጊዜ አርጎልኝ ትንሽ አውራ ሰምቼዋለሁ። ጨው፣ ግርፋ ሎሚ እና ሀባ ሶዳ በአንድ አርጎ ጭቅጭቅ አርጎ ይመታና ይሰጠኛል። ይይዝበታሉ እና ትንሽ በጣም ነው የሚያመው። እሱ ይሰራል። ብዙ በአል አመመኝም። ከዛ በኋላ አመማችሁ፣ ከዛ ማለት ይደነዛል። ተወሰነ ቀን ደህና ትሆናላችሁ። እኔ እህታችሁ ደግሞ አላወኩም። እሱ እንዳረገው ሀባ ሶዳይን ቅርንፉድ፣ የሚስማሩ ነው የሚባለው ብዙ አላቃቸው የሚስማሩ፣ እሱን ጨው አረቁላችሁ። ለካ የሚደረገው ሎሚ ትንሽ ጠብታ ነው። እኔ እህታችሁ ደግሞ ጨመቁታ እንደ ሰላጣ እንትኑ ላይ ሎሚ ጨመቁላችሁ። ብዙ ያስኮት ጥርስ ይላል።

አልሐምዱሊላህ ረቢል ዓለሚን ይሁን። ዛሬ ሁለት ቀን ልጅ አለው፣ ደህና ነው። ትናንትና ዛሬ አልሐምዱሊላህ ረቢል ዓለሚን። እኔን ያሳበደኝ ምንድነው? ሎሚ ያበዛ ሎሚ ብዙ አይደረግም ለካ። ረጃሉ ሲጠይቆ ሎሚ ያበዛሽ መሰለኝ። አው አባቴ አው ወንድሜ ባሌ ሎሚ ብዙ ጨመቅ ስለው እሱ ነው እንትን ያረገሻል። ላኪን ማሻአላ ተባረካላ። እኔ ትንሽ ጠቅሞኛል። ይሄ ማረግ ለፈለጋችሁ ሰዎች ተጠቀሙ ማለት ነው። እና ተጠቀሙ

አሟት ነበረች። አሟት ነበረ፣ ነጃት አሟት ነበረ። አስሰንት ብራው አሁን እ? እኔ ጉንፋን ይዞኛል እንዴ? እሱም ዱዓ አድርጎ በቃ እንደዚህ ከሆነ እንዴ አንቺ ደግሞ ጉንፋን ያዘሽ፣ ይሄ መሐመድም ጉንፋን ይዞታል፣ እኔ ደግሞ ጉንፋን ይዞኛል፣ ዱዓ አድርጉልኝ። ትላጫለህ ምን ማለት ላአረቢ ላ አማርኛ መጣላመጣላ ነማት አ መላጣ መላጣ፣ ስላሴ ጦጣ፣ መላጣ የስላሴ ጦጣ። አማርኛ ሀገራችን ላይ መላጣ ስናይ ልጅ እያለን መላጣ ስላሴ፣ ጦጣ፣ አምሳ ብሬ ናምጣ እንናለን። እና እንሻላሁ ውዶች፣ አንጠፋም። አሁን ማማ ገና ናት። ተሽሏታል። ትንሽ ትንሽ ያመኛል። ዱዋ አርጉ። አላህ ይማርሽ ወላ ይጥም። ለጠላት አልመኝም። ለጥርስ ጥሩ ነው እሱ። ለራስ መታት ለራስ መታት የጥርስ ስሜት ነው። የጠርች እናንተ አገረጠጠኝ እኮ

ትንሽ ቆይቶ ያድናቸዋል። ላኪን ግን ወላሂ ሰብር ነው የሚያሳጣው፣ ይሄ ሰብር ነው የሚያሳጣው። እና ድንገት ጠቅ ልሞክሮ ላላችሁ ሰዎች እንዳትቆዩ በቃ አንድ ሁለት ደቂቃ በጣም ነው የሚያማችሁ፣ ግን ያው ቻሉት። ከዛ በኋላ በሙቋ ለቅለቅለቅ ባሎች ምክንያት ሊቀረካለ አው ሎሚው ጀርመን ስለሚገልሉ መሰለኝ ህመሙ የዛነ አለ ኩላል ኢንሻአላህ ካሁን በኋላ አንጠፋም። ዘና ፈታ በሚያረጉ ቪዲዮዎች አይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ

አልኩ ብዙ ብዙ ሁሉ ነጻ ነው። አዎ፣ በብር ነው ነጻ። አ ነጻ እና የዛሬ ቪዲዮችን ይሄ መስራት በሌላ ቪዲዮ እስከምትመጣ ሰላማችሁ። ዘ አሰላሙ አለይኩም ወራህመቱላሂ ወበረካቱ።